ምክር ቤትም ጭምር ስለሆነ በዚህ መልኩ እኔ ብቻ አይደለውም የተከበሩ አፈ ጉባኤ ምድር ቢያገኙ ስለሚያነሱት ክቡር ሚኒስትሩ በዚህ ልክ ክብደት እንዲሰጡበትና በአቧራ ተለውሶ በማይመጥን መጋዘን ውስጥ ተቆልሎ እናገኛለንና በዚህ ዙሪያም የተጠየቀው በጀት ቢመደብላቸው እርሶም የታሪክ ተወቃሽ እንዳይሆኑ። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና። ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤምሲ ሪል ስቴትም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 የቀርም ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። ዲኤምሲ ሪል ስቴትም የማነሳቸው ጥያቄዎች በግል እድል ባገኘው የአጠቃላይ የምክር ቤቱ እንደዛውም የህዝቡ ጥያቄ ነው ብዬ ነው የሚወስደው። ምክንያቱም የእኔ ጥያቄዎች ትኩረት የማደርግባቸው የዲሞክራሲ ተቋማት ስለሆኑ። እነዚህ ተቋማት ተጠርነታቸው ለሕዝብ ለኢትዮጵያ ሕዝብ ተወካይ ምክር ቤትም ጭምር ስለሆነ በዚህ መልኩ እኔ ብቻ አይደለም። የተከበሩ አፈ ጉባኤ እድል ቢያገኙ ስለሚያነሱት ክቡር ሚኒስትሩ በዚህ ልክ ክብደት እንዲሰጡበት እና ትኩረትም ሰጥቶበት የበጀት ምላሽ ማብራሪያ እንዲሰጡ ፈልጋለሁኝ። እንደ ሀገራችን ከረቂቅ በጀቱ መረዳት እንደቻልኩኝ የገቢ መሰብሰብ አቅማችን ከጊዜ ወደ ጊዜ እየጨመረ መምጣቱ የበጀት መጠናችንም በየዓመቱ እየጨመረ የመጣበት ሁኔታ ነው ያለው ይህ ደግሞ እንደ አገር ያሉብንን ችግሮችንም ለመቅረፍ የሚያስችል በቂ አቅም እንዲኖረን እንደዛውም፣ ሀገራችን ኢትዮጵያ የያዘችውን የልማት ግቦችን ለማሳካትና የብልጽግና ጉዞን እንድታደርግ የሚያበረታታ ነው ብዬ ነው የሚወስደው። ከዚህ አንጻር እኔ የዲሞክራሲ ተቋማት በህገ መንግስቱ የተቋቋሙ ነጻና ገለልተኛ ተቋማት ናቸው። የዲሞክራሲ ተቋማት ነጻና ገለልተኛነት ከሚለካባቸው ጉዳዮች አንዱ የፋይናንስ ጉዳይ ነው፣ የፋይናንስ ነጻነት ጉዳይ ነው ብዬ ነው የሚወስደው። ከዚህ አኳያ በሀገራችን ያለው የሀብቱ ስንነት ግምት ውስጥ ገብቶ ባለን አቅም ተግባርና ኃላፊነታቸውን በአግባቡ እንዲወጡ በተነጻጻሪ በቂ በጀት ሊመደብላቸው ይገባል ብዬ አስባለሁ። ሁሉም የዲሞክራሲ ተቋማት በዚህ ችግር ውስጥ ያሉ ቢሆንም የተወሰኑትን ስማቸው በመጥቀስ ማንሳት ፈልጋለሁ። የዘንድሮውንም በጀት ስናይ በሁሉም ላይ በበጀት የተበደሉ ተቋማት ናቸው ብሎ ማንሳት ይቻላል። በእርግጥ ለሁሉም ተቋማት አስፈጻሚ ተቋማትም በቂ በጀት ተመድቦላቸዋል፣ የሚል ሀሳብ ባይኖረኝም የበለጠ እነዚህ ተቋማት የተጎዱ ናቸው ብዬ ነው የሚወስደው። ተጠሪነታቸው ለምክር ቤት በመሆኑ እኛ አብዛኛውን ጊዜ የበጀት ጥያቄ አንጠይቅላቸውም፣ አናነሳላቸው። ከዚህ አንጻር ነው የተጎዱ ናቸው ብዬ የማነሳው። በአንደኛነት የኢትዮጵያ ብሔራዊ ምርጫ ቦርድን ስናነሳ የኢትዮጵያ ሀገራዊ ምርጫ ብሔራዊ ምርጫ ቦርድ ላለፉት ዓመታት ዘንድሮውንም ጨምሮ የአካባቢ ምርጫን ለማካሄድ በጀት እቅድ ይይዛል። በጀት ግን አይፈቀድለትም። ተግባሩም ሳይከናወን ይቀራል ማለት ነው፣ ቀርቷል። ይህ ጥያቄ የሁላችንም ጥያቄ ነው። ከአስር ዓመት በላይ ሆኗል የአካባቢ ምርጫ ሳይካሄድ። እያንዳንዳችን ወደ ውከልን ህዝብ ስራ ሄድን፣ ስንመጣ ይህ ጥያቄ በተደጋጋሚ ይነሳል። እዚህም ይቀርባል፣ ምላሽ ግን የለውም። ምክንያቱም በጀት የለውም። እኛ በክትትል ቁጥጥር ስራችንም ለምን አልተፈጸመም ብለን ጥያቄ ስናቀርብ በጀት ጠይቄያቸዋለሁ፣ በጀት አምጡ ነው ማለት ነው። ስለዚህ እኛም እንደ ዲሞክራሲ ጉዳዮች ቋሚ ኮሚቴ ስንከታተላቸው በጣም እንቅፋት የሆነብን ሁሌም ይሄንን ጥያቄ ማንሳቱ ስለሰለቸን ምላሽ ሊሰጠው ይገባል። በ2000 በ2018 ጠቅላላ የሀገራዊ ምርጫ ለማካሄድም አቅዷል። በተጓዳኝ አሁንም የአካባቢ ምርጫዎችን እንደ ሀገሪቱ ሊያከናውን አቅዷል። ይሄንን ለማከናወን ምን ያህል በቂ በጀት ተመድቦላቸዋል? በቂ የበጀት ምላሽ እንዲሰጥበት እንፈልጋለን። የሰብአዊ መብት ኮሚሽንን ብንወስድ በተደጋጋሚ የበጀት ጥያቄ ያቀርባል። የሚመደበው በጀት በጣም ውስን ነው፣ በጣም ውስን ነው። ስራዎችን የሚሰራ ከአጋር ድርጅት በሚያገኝ ፈንድ ነው ማለት ነው። ይህ ደግሞ የአገር ሉዓላዊነትንም ችግር ውስጥ የሚያስገባ ነው። ለአደጋ የሚጋልጥ ነውና የሚያጋልጥ ነውና ከዚህ አንጻር እኔ በደንብ ብታይና ራሱን ችለው አገራዊ ጥቅሙንም ብሔራዊ ጥቅሙንም የህዝቡንም ጥቅም በደንብ በማስከበር ጥራት ያለው አገልግሎትም እንዲሰጥ በቂ የሆነ በጀት ሊመደብለት ይገባል ብዬ አስባለሁ። ስለዚህ ከዚህ አንጻር ነጻነትና ገለልተኛነቱ አደጋ ላይ እንደማይወድቅ ከብሔራዊ ጥቅሞቻችንም ከዲሞክራሲ ተቋማት ግንባታ አገራዊ ግባችንን አኳያ ጉዳዩ በደንብ ትኩረት ተሰጥቶበት በቂ በጀት ለምን አልተመደበም? የኢትዮጵያ ሕዝብ እንባ ጠባቂን ስንወስድ እሱም ያው ነው። ምንም በጀት የለውም ማለት ይቻላል። እነዚህ ተቋማት በሪፎርሙ ብዙ ለውጦች አምጥቷል። በእርግጥ መንግስትም ያለው ከፍተኛ ቁርጠኝነት የሚደነቅ ነው። ብዙ ከለውቱ ከለውጡ ወዲህ ሪፎርም ተደርጎ በህግ ማሻሻልም ይሁን በተለያዩ ጉዳዮች የመጡ ለውጦች የሚናቁ ባይሆንም አሁንም ማነቆ የሆነው የበጀት እጥረት አልተቀረፈም። ከዚህ ጋርም ከእንባ ጠባቂ ጋር ተያይዞ የሚመደብለት በጀት 80 ፐርሰንቱ ለቤት ክራይ ነው የሚውለው። የራሱ ቢሮ የለውም፣ በየቦታ ይንከራተታል። የተመደበለት በጀት 80 ፐርሰንቱ ለቤት ክራይ ይውላል ማለት ነው። ለቢሮ ክራይ እሱ ብቻ ሳይሆን ሰብአዊ መብት ኮሚሽንም እንደዛ ነው። ከሰው ኃይል ጋርም ተያይዞ አዋጆች ተሻሽለው የሰራተኛ ደሞዝና ጥቅማ ጥቅም እንዲከበር መመሪያ ወጥቶ ጸድቆለት ቢሆንም በጀት አልተመደበለትም። ይህንን ተቋም ባለሙያ በየጊዜ እየለቀቀ ይሄዳል። የተሻለ ደሞዝ ፍለጋ ይሄዳል ማለት ነው። ለምሳሌ የሚያስፈልገው የሰው ኃይል 1545 ሲሆን ቅርንጫፍ ጽፈት ቤቶቹን ጨምሮ ሶስት መቶ ባለሙያ ብቻ ነው ያላቸው። ባለፉት ዓመታት ሰላሳ አምስት የሚሆኑ ባለሙያዎች ለቀዋል። ስለዚህ ተቋሙ ብቁና በቂ የሰው ኃይል ኖሮት በተረጋጋ መንፈስ የተቋሙን ስራ መስራት እንዲችል ተቋሙ የሰራተኞችን ደሞዝና ጥቅማ ጥቅም ተግባራዊ እንዲያደርግ በጀት ተመድቦላቸው ከሆነ ማብራሪያ ይሰጥበት። ከፕሬስ ድርጅት ጋርም ተያይዞ ጥቂቱን ለማንሳት ነው። የተከበሩ አፈ ጉባኤ፣ እኔ በጥያቄም ስለማላስቸግር ረዘም ያለ ሰዓትም ቢወስድ ይታገሱኛል ብዬ አስባለሁ። ፕሬስ ድርጅት በአገራችን አንጋፋውና ቀደምት የህትመት ብቸኛ የህትመት ሚዲያ ሆኖ እያለ እስከ ዛሬ የራሱ ማተሚያ ቤት የለውም። ተደራሽነቱ ተያይዞ ተነባብነቱ ጋርም ተያይዞ። ችግር ውስጥ ነው ያለው። ከኑሮ ውድነት ጋር ተያይዞ በየጊዜ የሚደረጉ የህትመት ዋጋ ጭማሪዎች፣ እንደዛውም የጥራት ችግሮችም እያጋጠሙት ስለሆነ ይህንን ችግር ለመፍታት ምን ታስቧል? ኢቢሲን ኢትዮጵያ ብሮድካስት ኮርፖሬሽንን ስንወስድ እሱም ብዙ ችግር ያለበት በራሱ መፍታት የሚችለው ብዙ ያለ ሆኖ ጥቂት በእናንተ በኩል ሊፈቱ የሚችለው ከበጀት ጋር የተያያዙትን ማንሳት እፈልጋለሁ። ደረጃውን የጠበቀ ስቱዲዮ ገንብቷል። ከሪፎርም ጋር ተያይዞ ብዙ ለውጦች አምጥቷል። በዋና መስሪያ ቤትም ቅርንጫፍ ጽፈት ቤቶችንም ጨምሮ የተሻለ ዘመናዊ የሆኑ ስቱዲዮችን እየገነባ ይገኛል። የህንፃ ግንባታ ብቻውን በቂ አይደለም። በቂ የሰው ኃይል የለውም። በቂ የሚያስፈልጉት ግብዓት የላቸውም ማለት ነው። ይህ ችግር በዲሞክራሲ ተቋማት ላይ ያለው ችግር ከራስ እስከ ታች ማለት ነው የተያያዘው። በዋናውም ችግር አለ። በጀት ለራሱ የሌለውን በጀት ለቅርንጫፍ መመደብ ስለማይችል ችግሮች በጣም የከፉ እንደሆኑም በደንብ ሊያዝ ይገባል። ስለዚህ የሰው ኃይል ለማሟላት እንደዛውም አስፈላጊ ግብዓት፣ አንድ ስቱዲዮ ውስጥ አንድ ሰራተኛ፣ አንድ ባለሙያ ካሜራማንም ሁሉ ነገር የሚሰራ ያለበት ቅርንጫፍ ጽህፈት ቤት ነው ያለውና እሱን በትኩረት በጀት ቢመደብለት ያን ብቻ ሳይ የዘንድሮ በጀት ከአምና የተሻለ ነው ብለናል። የኢቢሲው ግን በመቶ ሚሊዮን የሚቆጠር በጀት ተቀንሶበታል። ምን የተሻለ አማራጭ ተገኝቶ ነው የሚል በደንብ እኔ ማብራሪያ ቢሰጥበት የተሻለ ይሆናል ብዬ አስባለሁ። በጀቱ አለመመደቡን ብቻ በቂ በጀት አለመመደቡ ብቻ ሳይሆን የተመደበውም በጊዜ አለመለቀቁ ከፍተኛ ችግር ውስጥ አለ። አንድ አራተኛው በጀት እስከ አንደኛ ኳርተር ምንም ስራ የማይሰራበት ሁኔታ ሲያጋጥማቸው እናያለን። እና ከዚህ አንጻርም እነዚህን ችግሮች ከመፍታት አንጻር ምን ታስቧል የሚል ነው። ሌላው በተለይ እጅግ ረጅም እድሜ ያስቆጠሩ ከአርካይቭ ጋር ተያይዞ ሁሌ የበጀት ጥያቄ ይመጣል። የምስልና የድምፅ ቅርጾች በማይገባ ታሪካችንን በማይገልጽ ሁኔታ በአቧራ ተለውሶ በማይመጥን መጋዘን ውስጥ ተቆልሎ እናገኛለንና በዚህ ዙሪያም የተጠየቀው በጀት ቢመደብላቸው እርሶም የታሪክ ተወቃሽ እንዳይሆኑ እኛ በመስክ ምልከታችን ስናረጋግጥ በጣም ነው የተሰማን። ሄደን አይተናል። የቆዩ የድምጽ ቅጂዎች እና ምስሎች አሉና ይሄንን በደምብ ሙዚየም ያስፈልጋል። በዘመናዊ መልኩ በቴክኖሎጂ በተደገፈ መልኩ ሊቀመጥ ይገባል። የአገር ታሪክ ነውና ለጄኔሬሽን መውረስ የሚገቡን ጉዳዮች ናቸው፣ የአገር ሀብት ናቸው። እና ሁላችንም የታሪክ ተወቃሽ እንዳንሆን እኛ በተጨባጭ ሄደን እንዳየነው ሁሉ እርስዎም ሄዶ ቢያዩ ከምላሹ በላይ በጀቱን እንደሚመድቡ እርግጠኛ ነኝ። ያለውን ችግር እዛ ቢያዩት ማለት ነው። እኔ በተለይ ከቢሮ ግንባታ ጋር ተያይዘው ሁሉም ጋር ችግር አለ። ቅድምም እንዳነሳሁት እስከ ሰማንያ ፐርሰንት የሚሆኑ በጀት ለቢሮ ክራይ ነው የሚውሉትና የቢሮ ቢሮ ለሌላቸው የዲሞክራሲ ተቋማት ትኩረት ተሰጥቶበት የካፒታል በጀትም ብያዝላቸው እያልኩኝ እነዚህ ተቋማት በአጠቃላይ የፋይናንስ ስርዓታቸው ከነጻነትና ገለልተኛነት መርህ አኳያ ከአገራዊ አቅም አቅም ጋር ተጣጥሞ አቅማቸው እያደገ እንዲሄድ በበጀት እጥረት ምክንያት ለውጭ ተጽዕኖ እንዳይጋለጡ ከአስፈጻሚ አካላትም አንጻራዊ ነጻነት ኖሯቸው በተልኳቸው ላይ እንዲያተኩሩ ለማድረግና በሂደትም የዲሞክራሲ ባህልን የመገንባት አገራዊ ግባችንን እንድናሳካ የተቋማቱን ልዩ ባህሪ ከግምት ውስጥ ያስገባ ድጋፍ ለማድረግ በሚኒስትሩ በኩል ምን ያህል ጥረት እየተደረገ ነው? እዚህ ላይ በደንብ አጽንኦት ሰጥቼ ማንሳት የሚፈልገው የሀሳብ ማብራሪያ ብቻ ሳይሆን የበጀት ምላሽም ጭምር ነው የምንፈልገው እና ጠቅለል ባለ መልኩ ከበጀት ጋር ታይዞ ከዲሞክራሲ ተቋማት ጋር ታይዞ የበጀት ችግር፣ የቢሮ ግንባታ እጥረት፣ የሰው ኃይል፣ የሰራተኛ ደሞዝ ጥቅማ ጥቅም እና የተመደበው በጀት ራሱ በጊዜ ያለመለቀቁ ችግሮች በደንብ መፈታት አለባቸው የሚል ነው። አገራዊ ምክክር ኮሚሽንንም አላነሳንም እንጂ የተመደበው በጀት በቂ አይደለም ብዙዎችን አላነሳንም፣ አጠቃላይ ስላነሳውኝ እዛ ውስጥ ይካተታሉ። የቀሩትም በደንብ ትኩረት ተሰጥቶበት የበጀት ምላሽ እንደሚሰጡም ተስፋ እያደረግኩኝ እዚህ ላይ ያበቃለሁ። አመሰግናለሁ።